ሰላም ጠነስትልን የተከበራችሁ የአማራ ሚዲያ ኮርፖሬሽን ተመልካቾቻችን አሚኮ ከከተማና መሰረተ ልማት ሚኒስቴር ጋር በመተባበር በየሳምንቱ የሚያዘጋጀው ከተሞቻችን የተሰኘው ፕሮግራም እንሆ ተጀምሯል። የዛሬው ከተሞቻችን ፕሮግራም ትኩረቱን የሚያደርገው በአዲስ አበባ ከተማ አስተዳደር የሚገኙ የተለያዩ የመንግስት አገልግሎት ሰጪ ተቋማት በዲጂታል ታግዘው እየሰጡት ያለውን የአገልግሎት አሰጣጥ የሚዳስስ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። እንደ ሀገር የመንግሥት አገልግሎት ሰጪ ተቋማት ለተገልጋዮች ዘመኑን የዋጀ ቀልጣፋና ፍትሃዊ አገልግሎት ባለመስጠታቸው ዜጎች ላልተፈለገ ውጭና እንግልት ሲዳረጉ ይስተዋላል። በተለይም ባለፉት ዓመታት በዲጂታል የታገዘ ዘመናዊ የአገልግሎት አሰጣጥ ስርዓት አለመዘርጋቱ በባለሙያው የስራ ጫና እንዲኖር ከማድረግ በተጨማሪ ጉዳዩን በማጓተት የተገልጋዮች ጊዜ ጉልበትና ገንዘብ ያለአግባብ እንዲባክን አድርጓል። አቶ በቀለ ተመስገን በአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስና የሰው ሃብት ልማት ቢሮ የአገልግሎት አሰጣጥና አውትሶርሲንግ ዘርፍ ኃላፊ ናቸው። በአዲስ አበባ ከተማ አስተዳደር የሚገኙ በርካታ ተቋማት ዘመኑን የዋጁና በዲጂታል የታገዘ የአገልግሎት አሰጣጥ ስራ ዘርግተው ወደ ስራ መግባታቸውን ይናገራሉ። የአገልግሎት አሰጣጥ ስብራቶችን መጠገን፣ ማከም፣ ማስተካከል ይጠበቅብናል ብለን እርምጃ ወስደናል። በጣም በርካታ ህዝብ እንግልት ያለበት ህዝብ ሮሮ ያለበት ህዝብ ቅሬታ ያለበት በጣም በርካታ ህዝብ አገልግሎት የሚበዛበትን ተቋማትን መርጠን ወደ ሪፎርም ማስገባት አለብን ብለን ወደ 16 የመንግስት አገልግሎት ሰጪ ተቋማትን ተመረጡ። ለአብነት ያክል ብጠቅስል መሬት ልማት ቢሮ አካባቢ የነበረው የህግ ክፍተቶች ለሌብነት የሚያጋልጡ ለመልካም አስተዳደር ችግር የሚያጋልጡ ቀልጣፋ አገልግሎት ለመስጠትም ጭምር ችግር ውስጥ በጣም ከባድ ችግር ውስጥ እየተገባበት ሁኔታ ነው የነበረው። ወደ አይ ሰኩላር ደብዳቤ ብቻ ወደ ስልሳ ምናምን አካባቢ የነበረበት በየባለሙያው በየኪሹ ሰው ይዞ የሚዞርበት ሁኔታ የነበረበት እና እሱ ደግሞ ለአቢዝ ለማድረግ ለሌብነትም ጭምር በርከፋች ከፋች የነበረበት ሰብሰብ ተደርጎ በጣም አነስተኛ ወደሆኑ መመሪያዎችና ደንቦች ተሰብስቦ እንዲወጡ እንዲጸድቁ የተደረገበት ሁኔታ ነው ተፈጠረው። በዚህ በጣም ምርታዊ ለውጥ የታየበት ክላሪቲ የተፈጠረበት፣ ግልጽነት የተፈጠረበት፣ ዜጎችም እሱን ተከትለው ፍታዊ የሆነ አገልግሎት እንዲያገኙ ለማስቻል በጣም ከፍተኛ ጥረት የተደረገበት ነው አንደኛው። ቴክኖሎጂም ጭምር ኦልሬዲ በታገዘ አገልግሎት መስጠት የሚችሉበትን ምቹ ሁኔታ ለመፍጠር ጥረት አድርገናል። እኛ ብቻ አይደለንም። ስራና ክህሎት ብትሄዱ፣ መሬት ልማት ብትሄዱ፣ ሲቪል ምዝገባ ብትሄዱ፣ ቤቶችን ኮርፖሬሽን እና ቤቶች ልማት አካባቢ ብትሄዱ፣ አሽተሽ አሽከርካሪ ተሽከርካሪ ብትሄዱ፣ በጣም በርካታ የሚያስደምሙ ስራዎች የተሰሩበት ቤንች ማርክም የሆኑ ተቋማትም ወደፊት ለፊት የወጡበት ሁኔታ ነው ያለው። አቶ ደሳለኝ ገመቹ በከተማና መሰረተ ልማት ሚኒስቴር የከተማ አመራር ፋይናንስ አገልግሎት መሪ ስራ አስፈጻሚ ናቸው። እንደ ሀገር በተቋማት የአገልግሎት አሰጣጥ ላይ የሚታየውን መሰረታዊ ችግር ለመፍታት በመንግስት በኩል ትኩረት ተሰጥቶ እየተሰራ ይገኛል ብለዋል። በተለይም የህዝብ እንግልት የሚበዛባቸውና ብልሹ አሰራር የሚፈጸምባቸው እንደ መሬትና መሰል ተቋማት ላይ ያለው ችግር በዘላቂነት ለመፍታት በዲጂታል የታገዘ የአገልግሎት አሰጣት ስርዓት ተዘርግቶ ወደ ስራ ተገብቷል። በተለይ ሌብነቶች የሚበዙበት ቦታ ችግር የሚበዙበት ቦታ ቅድም እንዳነሳው ከመሬት ከግንባታ ፍቃድ ብዙውን ጊዜ መሬቶች መሬት በፕላኑ መሰረት ወስዷል አልወሰዱም፣ ማች ማቺ ያረጋል አላያረገም ብለ ከሱ ጋር ታያለ። ከዛ ደግሞ ለሰርቪሱ ብር የአገልግሎት ብር ታስከፍላል። እነዚህ ላይ ነው ትኩረት አድርገን በአሁኑ ሰዓት እየሰራኝ ያለውና ከዚህ ጋር ተያይዞ ነው ብዙ እነዚህ ዲጂታል ማድረግ ኦንላይን ሰርቪስ እንዲያገኙ ማድረግ ቀልጣፍ አገልግሎትና እነዚህ ውጤታማ አገልግሎት እንዲመጡ ተብሎ እንደ ሚኒስትርም አቅጣጫ ተይዞ ባጀትም ተመድቦ እየተሰራ ያለው በተለይ ከመሬት ጋር ተያይዞ የሕዝብ ሮሮ፣ ብልሹ አሰራሮች፣ ሌብነቶች፣ ብዙ እንግልቶችና ሮሮዎች የሚበዙ ከመሬትና ከግንባታ ጋር ተያይዞ በተለይም ከማዘጋጃ ቤት ገቢም ጭምር ማለት ነው። በእነዚህ ሶስት ችላጅ ችግሮች ይበዙ ነበር። ይሄንን ሴንተር በማድረግ ነው ዋን ዊንዶ ሰርቪስ እንዲሰጥ በአንድ መስኮት አገልግሎት እንዲሰጥ ከሲስተም በማገናኘት ይሄ ነገር እንዲሻሻል ተደርጓል። በተለይም የመሬት ፋይል ስካን በማድረግ ወደ ሲስተም በማስገባት ብዙ ሮሮ የሚሰማበት እና ብዙ ብልሹ አሰራር የነበረውን ለመስተካከል የተከደበት ሂደት ነው ያለው የመሬት አገልግሎት የግንባታ አገልግሎት እና የገቢ አገልግሎት በአንድ መስኮት አገልግሎት እንዲሰጥ ጀምረናል። አሁን እነዚህ ሰላሳ አራቱ ከተሞች ላይ ይሄኛው ነው የሚካሄደው፣ ማለት ነው። አሁን ሌሎችም መጨመር ነው የተጀመረ። አሁን የትምህርት አለ፣ የጤና አለ፣ የሰኩሪቲ አለ፣ የሶሊድ ወስት ማናጅመንት ዲጂታል እንዲሆን የሚፈለገ ብዙ ነገሮች አሉ። እነዚህ ነገሮች ያካተተ ሶፍትዌር እንዲሆን ደግሞ ጀምሯል። እሱን አጠናክረን ከዚህም ልምድ ወስደን ማስቀጠል ይሆናል ነው ከወረቀት ንክኪ ነጻ የሆነ የመረጃ ልውውጥና በዲጂታል ቴክኖሎጂ የታገዘ የአሰራር ስርዓት ዘርግቶ የአገልግሎት አሰጣጥ ከሚሰጡ ተቋማት መካከል የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ አንዱ ነው። በዚህ የተቋማት እንግዲህ የአማራ ሚዲያ ኮርፖሬሽን ተገኝቶ የአገልግሎት አሰጣጡ ምን ይመስላል የሚለውን ከአገልግሎት ተጠቃሚዎች ጋር ቆይታ አድርገናል። ለምሳሌ እኔ አሁን መዝገብ ቤት ገባ ለከሌ ተመርተዋል ባለሙያ ይባላል ያቺን ቁጥር ግ ሚሴጁን ከመዝገብ ቤቶ ሰርኩ አይደለም። በዛን ተከትዬ ነው የሚሄዱ። ኤልም ይጂ የምትባል ቁጥር አለች። የኔ ፋይል ማንድ መዝገብ ቤቱ ከላከልኝ ቁጥሩን ብቻ ተከትዬ ነው የሚሄደው። እነሱ እዛ ላይ ዳታ ይጽፉልኛል የሚፈልጉ መልክቴን። እንግዲህ በአይን ስታይ ነው ያለ አይን ያየ ነው የምታወራ። የተለየ ነገር የለም። እኔ ሲያዩ ሁልጊዜ መልካም ነገር ነው ለማንም ሲያዩ ተነስቶ የሚያስተናግድ። እንደውም አሁን እኮ ዘመኔ ብዬ የማስበው እኔ እንደው ትልቁ እሱ ላይ ነው አገልግሎት ላይ የሚያስተናግድ ባለሙዋ እንዲያር፣ እንዲ ነው እንዲ ብሎ አቅጣጫ መሳት ትልቅ ለውጥ ነው። በጣም በመጣ ማን ነው ፋይል ቁጥርን ንገረኝ ይላል። ቁጥሩን ነገር ጋ ከሌ ሄድና ተስተናግድ ይለዋል። ይህ ትልቅ መስመር አይደለም ታዲያ? እኔ ስሜ ኢንጂነር ሲሳይ ነቢይ ይባላለሁ። ከውጭ ነው የመጣሁት። እኔ አገሬ ላይ ለአላማ ነው የመጣሁት። እኔ ዛሬ ስድስት ዓመት የመጣሁበት ጊዜ ዲጂታል የሚባል ነገር አልነበረም። ኤኒቲንግ ማኑዋል ነው። ለውጡ አዝጋሚ ቢሆንም ትክክለኛ አቅጣጫ ላይ የገባ ነው ያለው። በአዲስ አበባ ከተማ አስተዳደር ከወረቀት ንክኪ ነጻ የሆነና በዲጂታል የታገዘ አገልግሎት መስጠት ከጀመሩ ተቋማት የአሽከርካሪ ተሽከርካሪ ፍቃድና ቁጥጥር ባለስልጣን የቦሌ ቅርንጫፍ ጽህፈት ቤት አንዱ ነው። ተቋሙ በዲጂታል ቴክኖሎጂ በመታገዝ ቀልጣፋ ፍትሃዊ ትክክለኛና ጥራት ያለው አገልግሎት እየሰጠ መሆኑን የቅርንጫፉ ጽህፈት ቤት ስራ አስኪያጅ ወርቅ አለም በላይ ይናገራሉ። እኛ በአሽከርካሪና በተሽከርካሪ እንግዲህ ወደ 45 የሚደርሱ አገልግሎቶች ይሰጣሉ። በቅርንጫፍ ደረጃ ሁሉም አገልግሎቶች የሚሰጡት በሲስተም ተደግፎ ነው። ማንዋል የሚሰጥ ምንም አገልግሎት የለንም። ከደረሰኝ ጀምሮ ሁሉ ሲስተም ፕሪንታውት ነው የሚሰጠውና አጠቃላይ አገልግሎታችን በቴክኖሎጂ ቴክኖሎጂ የተደገፈ ነው ማለት ነው። ከወረቀት ነጻ አገልግሎት የመስጠቱ ሁኔታ አንደኛ ፋይሎችን እስካን አድርጎ ወደ ሲስተም ማስገባት ነው። እንደ ቦሌ 108 ሺህ አካባቢ የሚደርሱ የተሽከርካሪ እና ከ125 ሺህ በላይ ደግሞ የአሽከርካሪ ፋይሎች ይገኛሉ። እነዚህ ሁሉ ፋይሎች በሙሉ እስካን ተደርገው ወደ ሲስተም ገብተዋል ማለት ነው። ስለዚህ ይሄ ከምን አድኖ ናል? ፋይል ከመጎተት አድኖናል ማለት ነው። ለእያንዳንዱ አገልግሎት ተገልጋዮቻችን ሲመጡ እዛው ኮምፒውተሮቻቸው ላይ ፋይሉን እየከፈቱ እዛው ሲስተም በሆነ መልኩ እያዩ ነው አገልግሎት የሚሰጡት ማለት ነውና ይሄ ምን ፈጥሯል? አንደኛ ስታንዳርዳችንን እንድንጠብቅ አድርጎ ነው ቅልጥፍናን ጨምሯል። ያ ደግሞ ምን አምጥቷል? ተገልጋዮቻችን ላይ እርካታ እንዲጨምር አድርጓል ማለት ነው። ሰራተኛውም በተመሳሳይ ሁኔታ ስራውን በፈጠነ ሁኔታ አገልግሎ እንዲጨርስና በጣም ብዙ ተገልጋዮችን ደግሞ በአንድ ባለሙያ እንዲገለገል ሆኗል ማለት ነው። ተገልጋዮችም ቀልጣፋና ፍትሃዊ አገልግሎት እያገኙ ነው። እዚህ የመጣውበት ምክንያት አንደኛው ምንድን ነው የድርጅቱን የተሽከርካሪ የቦሎ እድሳት ለማድረግ ነበረ። ከመጣውበት ጀምሮ እንግዲህ እስካሁን ባለው ሁኔታ በጥሩ ሁኔታ ነው የተስተናገድኩት። እንዳልኩንም የመጣውት ከዲጂታል የክፍያ ስርዓት ሴክተር ነው እና ሰርቪሱ እንደምታየው በጣም ቀልጣፋ ነው አንደኛ። ሁለተኛ ደግሞ ዲጂታል የመሆን ነገር ዝንባሌ እየታየበት ነው። ባንክ ሄደህ እንደ ድሮው ተሰልፈ ቆመ አደለም። እዚሁ ኦንላይን በሞባይል ባንኪንግ ትራንስፈር ሊሆን ይችላል በአርቲጂኤስ። ይቀበሉሃል። አንደኛው ትልቁ ጥቅሙ እሱ ነው። ቅልጥፍናውም በጣም ቆንጆ ነው። እንደምታየው ዲጂታል ነው፣ የሚጠራህም ራሱ በኮምፒውተር በታገዘ ስርዓት ነው እና ቁጥር ሲደርስ ራሱ ነው ፒክ የሚያደርግ። ከዛ በኋላ ወደ ምትፈልገው ኦፊሰር ጋር ራሱ ይመራሃል። ይሄ በጣም ትልቅ ምርታ ነው ብዬ አስባለሁ። የወረቀት ንክኪው በጣም ሚኒማይዝድ ነው የአገልግሎት አሰጣጥ ቅልጥፍናው። እዚህም እንደምታየው የህዝቡ መጨናነቅ እንዳለ ሆኖ፣ ግን በፍጥነት ነው ጉዳዩ የተከናወነ ያለው። እኔም እንደምታየው ቶሎ እንደመጣው ነው ጨርሼ እየወጣ ያለሁት። በጣም ቆንጆ ነው። ሌሎች ተቋማት ከዚህን ሊወስዱ ይችላሉ ብዬ አስባለሁ። ማይ ኔም ኢዝ ሂሜቴፈር አይ ኤም ፍሮም ቱርኪ። ሂሜቴፈር እባላለሁ። ዜግነቴ ቱርኪ ነው። እዚህ ተቋም የመጣሁት የመንጃ ፍቃድ አገልግሎት ፈልጌ ነው። ከመጣሁ ትንሽ ደቂቃ ሆኖኛል። ሁሉ ነገር በዲጂታል የታገዘ መሆኑ ጉዳይን ባጭር ጊዜ እንዳስፈጽም አስችሎኛል። ዘመኑ የዲጂታል እንደመሆኑ መጠን በተቋሙ እየተሰጠ ያለው የዲጂታል አገልግሎት አስደናቂ ነው። ተቋሙ ከወረቀት ንክኪ ነጻ የሆነና የዲጂታል አገልግሎት መስጠቱ ዘርፈ ብዙ ጠቀሜታ አስገኝቷል። ወረፋ ከዚህ ቀደም በወረቀት እየተመራ እዚህ መስኮት፣ እዚህ መስኮት እየተባለ ነበር የሚካሄደው። አሁን ግን ወረፋ በቁጥር ነው ማለት ነው። ኪዮስ ማሽን አለችን። እነዚህ ቁጥሮች ናቸው። እዛ ጋር ቴሌቪዥኖች አሉ። ስለዚህ እያንዳንዱ ግለሰብ ቁጥሩን ከወሰደ በኋላ ወንበር ይዞ ይቀመጣል። በዛች በተጠራው መሰረት ሄዶ የተጠራበት መስኮት ላይ አገልግሎት ያገኛል ማለት ነው። ይሄ አንደኛው ወረፋን በዲጂታል መንገድ ያደረግነው ነው። ግለሰቦች ኃይሌ የት ነው ብለው አስራ አንዱንም ቅርንጫፍ መዞር አይጠበቅባቸውም። እቺ ማሽን አለች፣ እዚያ ላይ የሰሌዳ ቁጥራቸውን አስገብተው ከነከለሩ ከነ ሞተር እና ሻንሲ ቁጥሩ እዚህ ቦታ ላይ ነው ያለው የሚለውን ያሳያቸዋል ማለት ነው። ስለዚህ አሁን ብዙ ጊዜ የፍርድ ቤት ኬዝ ያላቸው ሰዎች ተሽከርካሪውን አያውቁትም። የሆነ መኪና ይከሳሉ፣ የት እንዳለ ፋይሉን አያውቁም። አስራ አንዱንም ቅርንጫፍ ነበር የሚንከራተቱት። አሁን ግን አንዱ ቅርንጫፍ ላይ ሄደው ለምሳሌ ቦሌ ላይ መተው ሰሌዳ ቁጥሩን ብቻ ነው ማስገባት የሚጠብቅባቸው፣ የት ቅርንጫፍ እንዳለ ያሳያቸዋል። ከዚህም በተጨማሪ ደግሞ በውክልና ንብረቶቻቸውን ሲያስተዳድሩ የነበሩ ሰዎች አብዛኛው ፋይላቸው የት እንዳለ አያውቁትም። ስለዚህ በቀላሉ አንዱ ቅርንጫፍ ላይ ሄደው ፋይል የት ነው የሚለውን ነገር ማንንም ሳይለምኑ ማንንም ሳይጠይቁ እዚች ማሽን ላይ ቁጥራቸውን አስገብተው ያንን የት እንዳለ ፋይላቸው ማወቅ ይችላሉ ማለት ነው። ከሱም ደግሞ በተጨማሪ እዛ ጋር አለችም፣ የቅሬታ መቀበያ ማሽን ናት። ዲጂታል ማሽን እቺ ናት፣ አገልግሎቶቹ አሉ። ከዛ የት መሄድ ይፈልጋሉ? እቺ መረጃ የምትሰጧ ናት፣ እቺ ቅሬታ ናት፣ ይሄ የገምግሙ ነው ማለት ነው። እኛ በአሽከርካሪና በተሽከርካሪ እነዚህ አገልግሎቶች ናቸው ያሉት ማለት ነው። እና ተሽከርካሪ ላይ ይሄንን ቅድመ ሁኔታ ያሟላ ሰው በ20 ደቂቃ የአዲስ ተሽከርካሪ ምዝገባ ማካሄድ ይችላል ማለት ነው። በዚህ መሰረት ካላገለገልን ወደ ቅሬታ ይሄዳል ማለት ነው። የቅሬታ ማቅረቢያ ፎርም አለችን ወደዚህ እች ይገባል ማለት ነው። ስለዚህ የቅሬታ አቅራቢው ስም አለ፣ ክፍለ ከተማው አለ፣ ባጭሩ ወይም በስታንዳርድ አልተገለገልኩም ሊሆን ይችላል ቅሬታ ያቀርብና እችን አስረክብ ብሎ ይነካታል ማለት ነው። ከእኔ ጀምሮ እያንዳንዱ ባለሙያ እዚህ ጋር አለ ማለት ነው። ከዛ ከዝቅተኛ ጀምሮ ራንክ ያደርጋል። ምንድነው በዚህ ከጥሩ በታች ከሆነ አገልግሎቱ ላይ ችግር ስለሚኖር እዚህ ጋር ባለ ተቀመጠለት ስልክ መሰረት ደውለን ሄርሜላም ተጠያቂ ትደረጋለች ማለት ነው። ስራ አስኪያጅ ቢሮ የት ነው? የዳይሬክተር ቢሮ የት ነው? የቡድን መሪ ቢሮ የት ነው? የሚለውን መረጃም በተመሳሳይ ሁኔታ ይሰጣቸዋል ማለት ነው። ስለዚህ ቅሬታቸውንም ለማቅረብ ጽህፈት ቤቱንም ባለሙያውንም ለመመዘን ይረዳቸዋል ማለት ነው። ስለዚህ እቺ ዲጂታል በሆነ መልኩ የሚሰጡ አገልግሎቶቻችን ናቸው ማለት ነው። አዲስ አበባ ከተማ አስተዳደር መሬት ቢሮ አገልግሎት ፈልገው ያገኘናቸው የተለያዩ የህብረተሰብ ክፍሎች እንግዲህ በከተማ አስተዳደሩ ወይም ደግሞ በቢሮ እየተከናወነ ያለው ዘመናዊ የአገልግሎት አሰጣጥ ሂደት ፍትሐዊ፣ ቀልጣፋ፣ ትክክለኛና ጥራት የጠበቀ መሆኑን ተገልጋዮቹ ገልጸውልናል። ወረቀት ይዞ እንደ ድሮ እንዲያተሽከረከሩ በዲጂታል ይህም ዶ ዘመናዊነትና ቀልጣፋነት ነው። ድሮን ወረቀት ከሌቆ ገና አንብቦ ምን ብሎ መምራቱ ስቃይ ነው። አሁን ግን በጣም ዘመናዊነቱ የሚገልጹ ትልቅ ውሄ ራሱ ነው። ምክንያቱም አንተ አምስት ቦታ ደብዳቤ ይዘ ከምትወርድ አምስቱን ቦታ እዚህ ቁጭ ብሎ ካስተናገዱ ምን ትፈልጋለ? ዘመነ ምክንያቱም በዲጂታል ወረቀት አይባክንም፣ ጊዜ አይባክንብም፣ አንተም አትቸገሪም። ወረቀት ጠፋብኝ ትላለች ወይ የሆነ አገልጎት ይበላሽ ይባል ዋይና ቀባል። አሁን ይህ ሁሉ ዜሮ አድርጎታል። ማለት አንድ ካርታ ኦቨርላፕ አድርጎ ይመጣል። አሁን ኦቨርላፕ ባል የለም። በቃ ሁልጊዜ አንቴ ነው የሚመለከተው ያንተ አሻራ ነው በቃ አለቀ። አሁን ዲጂታሉ ራሱ ኮምፒውተሩ አስተላልፍለት። መዘመኑ ትልቁ ይሄ ነው። ኳሊቲ ብዙ ፋውልን ያጠፋል። ማንም ሰው ማምቶ ነካክቶ ማጭበርበር ምናምን ያሰራል። እኔ ኦሬዲ 95% ጨርሻለሁ በመጣሁበት ሰዓት። እኔ በምሳ ሰዓት ወይ ሻይ ሰዓት ወጣ ፍቼ ይመጣ የጎደልብኝ ነገር ነው። እግዚአብሔር ይመስገን። አሁን ይሄ ያሉት መሬት ጠቅላላ ዲጂታላይዝ ሆነ ማለት ካፕቸር ተደርጓል ቤዝ ማፕ ላይ ተመዝግቦ ይቀመጣል። ቤዝ ማፕ የተቀመጠው ነገር የመንግስት የትኛው እንደሆነ የግል ይዞታምን እንደሆነ በዳታ ቁጭ ብሏል። አንድ ሰው መጥቶ ይሄ ቦታ የቅድመ አያቴ ነው ብሎ እንደ ድሮ ክሌም የሚያደርግበት ነገር የለም። ማንኛውም የእኔ ድንበር ነው፣ የአንተ ድንበር ነው የሚብልበት ነገር የለም። የከተማ መሬት አሰጣጥራቱ በጣም የረቀቀ እየሆነ ነው የመጣው። አሁን ለምሳሌ ቴን ሜትር ሴት ባክ መምጣቱ? 40 ሜትር ሲሆን 20 ሜትር እና 15 ሲሆን ደግሞ 5 ሜትር ከዛ በታች 2 ሜትር ሴታፕ መሆኑ ራሱ ወደፊት ኢንፍራስትራክቸር በሚቀይርበት ጊዜ ሌላ የልማት ፕሮጀክት ተብሎ ቤቶች እንዳይፈርሱ ይህን ችግር ይቀርፋል። ባለፉት ዓመታት መሬት ላይ የሚነሱ የመልካም አስተዳደር ጥያቄዎችን በተገመጠው አሰራር ምላሽ ከመስጠት ይልቅ በእጅ መንሻና መሰል ብልሹ አሰራሮች ሲፈጸሙ ነበር። አሁን ላይ መሬት ላይ የሚታየውን ችግር በዘላቂነት ለመፍታት የሚያስችል በዲጂታል የታገዘ አገልግሎት አሰጣጥ መዘርጋቱ ዘርፈ ብዙ ጠቀሜታ አስገኝቷል። ድሮ መሬት ይሄ መሬት በሄክታር የሚዘረፍበት ከተማ ነው። አሁን ቢያንስ ይሄ በሄክታር በብዛት መዝረፋቻል ትሬስ አድርጌ ማውጣት ትችላለ ማለት ነው። ፎርጂድ ሆኖ የገባውን ማውጣት የሚቻልበት ደረጃ ደርሷል። ቢኮዝ ኦፍ ወደ 720ሺ ፋይሎች እስካይን ተደርጎ ወደ ሲስተም ገብተዋል ማለት ነው። ይሄ ቀላል ስራ አይደለም። ይሄም በማድረጋችን ደግሞ የተገኙ ውጤቶችም አሉ። ለምሳሌ አንዋሊ በየአመቱ ለወረቀት ብቻ የሚወጣው ወደ 20 ሚሊዮን ብር ሴፍ ማድረግ የተቻለበት ሁኔታ ነው። በአመት 20 ሚሊዮን ለወረቀት ብቻ የሚወጣው ነው፣ ሌላውን ሳንጠቅስ ማለት ነው። ይሄ ውጤት ነው። ቀልጣፋ አገልግሎትም ለመስጠት የተቻለበት የሰውን ጊዜም ያለ አግባብ የሚበሉ ጉዳዮችም መቀነስ የተቻለበት ሁኔታ ነው ያለው። ሌብነት የመልካም አስተዳደር ችግሮችንም ጭምር ለመቀነስ በጣም ጉሉ አስተዋጽኦ እንደሚጫወት እናውቃለን። ፕላስ ደግሞ ኦልሬዲ እነዚህ ሲስቴም በመዘርጋታቸው ተገልጋዩም አገልጋዩም ጋር የቴክኖሎጂ አጠቃቀም ስርዓታችን እኮ እያደገ ነው የሚመጣው ማለት ነው። ከዚህም በመነሳት ድሮ ከመሬት ፋይሎች ውስጥ እየቆረጡ የሚያስወጡት አሁን ወደ ሲስተም ከገባ በኋላ ቀንሷል። ምክንያቱም ሁሉም ነገር ወደ ሲስተም ስለገባ አሁን እንደ ትናንትና ከውስጥ ቆርጤ ማውጣት አይቻልም። ፋይል የለም ተብሎ ደግሞ ወደ ኋላ መመለሳችን ፋይልም ደግሞ መጨመር አችልም። በተለይ የመሬትን ፋይል ዲጂታል ማድረግ፣ የመሬትን ፋይል ወደ ሲስተም ማስገባት ትልቅ የመሬት ችግሮች ፈቷል ማለት ይቻላል። አገልግሎት ማዘመን የጀመሩ ዲጂታል የጀመሩ ኦንላይን ሰርቪስ የገቡ ብዙ ለውጦች መጥቷል። በተለይም ትናንትና ሰዎች ለአንድ ዶክመንት ለአንድ ጥያቄ ብቻ አንድ ሳምንት ሁለት ሳምንት አንድ ወር ከዛ በላይ ሲንገላቱ የነበረ አሁን ይሄ እንግልት ቀርቷል። ብልሹ አሰራር ወረፋ ለመያዝ ራሱ ወረፋ ይዞ ጠዋት ተነስቶ ወረፋ ይዛል። ከዛ በኋላ ብር ተቀብሎ ደግሞ ሰውን የሚያስገባ ነገሮች ደላላዎች ራሱ እንትኑ እንዲወጡ የተደረገበት ሂደት አለ። ምክንያቱም ሁሉም በሲስተም ስለሆነ በአሁኑ ጊዜ አገልግሎት ማዘመን ዲጂታል ኦንላይን የጀመሩት ከተሞች ላይ እነዚህ ነገሮች ያስቀርቷል። ዲጂታል ኢትዮጵያን ለመገንባት በሚደረገው ጥረት የመንግስት አገልግሎቶችን የሚያሳልጥ የዲጂታል አስራት ስርዓት ተዘርግቶ ወደ ስራ ይገባ እንጂ አሁንም ቢሆን ውስነቶች ይታያሉ። የህዝብ ብዛትና ባለሙያው አልተመጣጠነም። ጫ ነው ማን በዛ፣ ህዝቡ ፖፕሌሽኑ በዛ ከዛ አንጻር ደግሞ ይህን የሰሩ ስራ በሚታወ በሰግዶ ህዝብ ላይ ሲታወ ከዛ ከሰው ብዛት ጋር ስታነጻጽሮ በጣም ቤስት ነው ብዬ ነው የማስበው፣ አገልግሎት ላይ ምክንያቱም የሚቀመጠው የአንዳንዱ ባለሙ አለ በጣም የተሻለ ነው ብዬ ነው የሚያስበው። እዚህ ግቢ ካየሁት አንጻር አገልግሎት አሰጣጡ በጣም የተሻሻለ። ነገር ግን ባለሙያዎች ከሱ ጋር ኮፒ ያደረጋሉ አያደረጉም፣ ሌላ ጥያቄ ነው። ምክንያቱም ዲማንድና ሊሰጡ የሚችሉት አገልግሎት ሊሚትድ ስለሆነ ይህን ሁሉ ፕሬሽር ችሎ ይሄን ከተማ መምራት መቻል በጣም ትልቅ ጥበብ ይጠይቃል፣ ትግስትም ይጠይቃል። እግዚአብሔር ጸጋ ስላላቸው ነው እንጂ እንደ ሰው በጣም አስቸጋሪ ነው። አንዳንድ ወቅት ላይ ኢትዮጵያ ውስጥ ብዙ የፋይናንስ ሴክተር ተቋማት አሉ። እዚህ ጋር ለበብቸኝነት እያገለገለ ያለው ማነው? ንግድ ባንክ ነው። የንግድ ባንክ አካውንት ከሌለ ልትገለገል ልትስተናገድ አትችልም። አንደኛው ይሄ ነው ሁለተኛው ደግሞ ባንክ ትራንስፈር ነው እየተሰራ ያለው እዚህ ጋር ሌሎች አሉ አሁን እንዳልኩ የዲጂታል የፋይናንሻል ሴክተሩ በጣም እያደገ ባለበት ሁኔታ ኢትዮጵያ ውስጥ የዲጂታል ኢትዮጵያ 2025ን ለማሳካት አንደኛው ኤናብሊንግ ፋክተር ተብሎ የተያዘው የዲጂታል የፋይናንስ ክፍያ ዘርፉ እንደመሆኑ ፔመንት ሲስተም ኦፕሬተሮች እዚህ ሴክተር ላይ ሊገቡ ይገባ ነበር አንድ የፋይናንስ ተቋም ላይ ብቻ ታጥሮ ነው የዲጂታል የክፍያ ስርዓቱን እያከናወነ ያለው ሌሎችንም ቢያካትት፣ ሌሎችን ለማካተት ደግሞ እያንዳንዱ ባንክ ጋር መሄድ አይጠበቅበትም። አሁን ግን የሚቀረን ቴክኖሎጂ ላይ ኢንትግሬሽን የሚባል ነገር አለ። ለምሳሌ መሬት ራሱ ታጥሮ የራሱን ብቻ አውቶሜሽን ካደረገ መሬት ጋር ተጀምሮ የሚያልቅ ነገር የለም። ግንባታ ፈቃድ ይሄዳል፣ መሬት ይዞታ እና መረጃ ኤጀንሲ ይሄዳል። ኢቭን ኢፍ ወደ ቤቶች የሚሄዱ ጉዳዮች ሊኖሩ ይችላል። ፕላን ልማት ቢሮ ስፓሻል ፕላን ጋር ተያይዞ የሚሄዱ ጉዳዮች መሬት አውቶሜሽን በቴክኖሎጂ ያልቀ ወደ ግንባታ ፍቃድ ግን በማንዋል የሚሄድ ከሆነ ተመልሶ ባክፋይር ሊያረግ ይችላል። ሶ እነዚህን ኢንትግሬት ማድረግ አለብን፣ ቅንጅት መፍጠር አለብን ብለን እንደ ከተማ አንድ ማዕከል አገልግሎት እንደ ፈደራል የተጀመረው የመሶብ የሚባለውን እሱን አገልግሎት ሰጪ ተቋማትን ወደ አንድ ተቋማት ለማስገባት አሁን ርብርብ እያደረግን ነው ያለ ነው። በዘንድሮ ዓመት እሱን እናሳካለን ብለን አገልግሎቶች ተቋማቶች እየተለዩ ነው ያሉት። ማን መግባት እንዳለባቸው የትኛው አገልግሎት የትኛው ነው መግባት አለበት የሚለውን ነገር ልየታ እያደረግን ያለንበት ነው። ሌላው የሰው ኃይል ስምርቱ እንደምታወቀው አንድ ቦታ በጣም የተከማቸ አንድ ቦታ ደግሞ ችግር ያለበት ሁኔታ ነው ያለውና በጣም ሰው ኃይሉም ወደ መቶ ሰባ ሺህ አካባቢ ነው ያለው ይህንን አሁን ስሚዝ የሚባል የተቀናጀ የመረጃ ስርዓት የሚባል ቴክኖሎጂ እዚህ ቢሮ ተግባራዊ አድርገን እያንዳንዱን የሰራተኛ ፕሮፋይል አሁን ትሬስ አድርገን ማውጣት እንችላለን። እንደውም ቀደም ሲል ሁለት ቦታ ተቀጥሮ የሚሰሩ ይህን ቴክኖሎጂ ኢምፕልሜንት ስናደርግ አሁን ወጥቷል፣ ተጋልጧል ማለት ነው እና ከአሁን በኋላ እያንዳንዱ ቅጥሩ ዝውውሩ ማን ሞቴ ማን ጡረታ ወጥቶ ሰው ሞቶ ደሞዝ የሚበላበት ስለሆነ ይህንን ማስተካከያ አድርገናል። አሁን ያሉትን የሰው ኃይላችን ለማመጣጠኑ በርካታ ስራዎች እየተሰሩ ነው ያሉት። ቀጣይ የእኛ ስራ ነው ተብሎ የሚታሰበው ማህበረሰቡ በትክክል ወደ ይሄ አገልግሎት በኦንላይን ሰርቪስ መጀመሩ ላይ ክፍተቶች አሉ። እሱ ላይ አሁንም የእኛ ስራ ይፈልጋል። ግንዛቤ ማስጨበጥ እንደገና ህብረተሰቡ በዛ ተረድቶ እያንዳንዱ የራሱን ኮዳውቆ በዛ መጠቀም ላይ ቀጣይ ስራችን ይፈልጋል እና ብዙ የዜጎችን እንግልት ቀንሷል ማለት ይቻላል የተከበራችሁ የአማራ ሚዲያ ኮርፖሬሽን ተመልካቾቻችን የዛሬው ሳምንታዊ የከተሞቻችን ፕሮግራም የተመለከታችሁትን ይመስል ነበር። በቀጣይ ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ መልካም ሳምንት።